በስማአብ ወወልድ ወመንፈስ ቅዱስ አዶ አምላክ አሜን። ሰላም እንደምን አላችሁ? ውድ የዩቲዩብ ተከታታዮቻችን እነሆ ዛሬ በታሪክ አምዳችን ይዘንላችሁ ነው። እስራኤላውያን ወገኖቹን ለአራት መቶ አመታት ከደረሰባቸው ጽኑ ስቃይና መከራ ነጻ እንዲያወጣ እግዚአብሔር ያስነሳው በእጁ በትር ታላላት ታምራትን የሰራ ይልቁንም በአሬድ ኤርትራን የከፈለ ወንድሞ አሮንን አንደበት ያደረገለት እግዚአብሔርን ቃል በቃል ከ500 ጊዜ በላይ ያናገረ፣ ከአማቱ ከኢትዮጵያዊው ከካህኑ ዮቶር የአመራር ጥበብን የተማረ፣ ውሃ ከድንጋይ እያፈለቀ፣ በሌሊት ብርሃን እንዲሆን እያደረገ መና ከሰማይ እያወረደ የመገበ፣ ህዝቡን እንደ ገዢ ሳይሆን እንደ መሪ ያስተዳደረ፣ በመጨረሻም ወገኖቹን ከግብፅ ባርነት ያወጣ፣ በመቶ ሃያ ዘመኑም ከዚህ ዓለም ያረፈው የእግዚአብሔር ታላቁ ነቢይ ሙሴ። አስቀድሞ እግዚአብሔር ለአብርሃም ዘርህንም እንደ ሰማይ ከዋክብትና በባህር ዳር እንዳለ አሸዋ ፈጽሞ አበዛዋለሁ፣ ዘርህም የጠላት አገሮችን ይወርሳሉ፣ የምድር አዛው ሁሉም በዘር ይባረካሉ ብሎ ነግሮታል። እንዲህም ብሎታል፦ እግዚአብሔር ዘርህ ለእርሱ ባልሆነች ምድር ስደተኞች እንዲሆኑ ወቅ አራት መቶ ዓመታትም ባሪያዎች አድርገው ይገዟቸዋል፣ ያሰቃዩቸዋል፣ ያስጨንቋቸዋልም። ደግሞም የሚያሰቃዩአቸውን እኔ ፈርድባቸዋለሁ። ከዚህም በኋላ ከብዙ ገንዘብ ጋር ወደዚህ ይወጣሉ። በአራተኛው ትውልድ ግን ወደዚህ ይመለሳሉ አለው። እግዚአብሔር አምላክም ለአብርሃም የሚሰጠውን ምድር ከግብፅ ወንዝ ጀምሮ እስከ ትልቁ ወንዝ እስከ ኤፍራጥስ ወንዝ ድረስ ይህችን ምድር ለዘር ስጣታለሁ ብሎ ማለ። ከዚህም በኋላ ነው ይህ ይፈጸም ዘንድ ለአብርሃም የልጅ ልጅ በሆነው የያዕቆብ ልጆች መካከል ወንድሞቹ ይጠሉት በነበረው በዮሴፍ ወደ ግብጽ ምድር መሸጥ ስደቱ የጀመረው ያዕቆብ ከራይል የወለደውን ታናሽ ወንድማቸውን ዮሴፍን ከገላር በመጡ ለእስማኤላውያን ነጋዲያን በሀያ ብር የሸጡት። እነርሱም ዮሴፍን ወደ ግብጽ ምድር ወሰዱት። የግብጽ ንጉስ የፈርዖንን ህልም የሚፈታ ባለ መገኘቱ ዮሴፍ ከታሰረበት እስር ቤት ወጥቶ ህልሙን የተረጎመለት ፈርዖንንም ደስ አሰኘው፣ ሞገስንም አገኘ። በግብጽ ሀገርም ሾመው። በምድር ላይ ራብ ጸንቶ ነበርና የዮሴፍ ወንድሞች እህል ሊሸምቱ ወደ ግብጽ መጡ። ከቀናት ምልልስ በኋላ ዮሴፍ ለወንድሞቹ ራሱን ገለጠ። በዚህም ምክንያት አባታቸውን ያዕቆብንና ሰባ የሆኑ የእስራኤል ሰዎች ወደ ዮሴፍ ወደ ግብጽ ምድር የመጡት በዚህም በዙ ተባዙ እጅግም ጸኑ። ምድሪቱንም በእነርሱ ሞላች። በግብጽ ዮሴፍን ያላወቀ ሌላ ንጉስ ተነሳ። እርሱም ህዝቡን እነሆ የእስራኤል ልጆች ታላቅ ሕዝብ ሆነዋል፣ ከኛም ይልቅ እነርሱ በርትተዋል አለ። በብርቱ ስራም ያስጨንቋቸው ዘንድ የሰራተኞች አለቆቹን ሾሙባቸው። ይጸየፏቸው፣ በጽኑ ስራ ሁሉ ሕይወታቸውን ያስመርሯቸው ነበር። እስራኤሎች ግን በመከራቸው መጠን እንዲሁ በዙ እጅግም ጽኑ ሆኑ። ይህን የፈራ ንጉሥ ግን ሕዝቡን ሰብስቦ የግብጽን ጠላቶች አግዘው ሊወጉን ይችላሉ በማለት የእስራኤል ወንድ ልጆች በተወለዱ ጊዜ እንዲገደሉ አዘዘ። ከዚህም በኋላ ነው እለዊ ነገድ የሆነው አንበረም ከዮካብድ ሶስተኛ ልጁን ሙሴን የወለደው። ዮካብድ ልጇን ደብቃት አኖር ነበር። ይህም አማራጭ እንዳልሆነ በማወቅ ከሶስት ወር በኋላ ልጇን በደንገል ሳጥን አድርጋ፣ ታላቅ እህቱ ደግሞ እንድትከታተለው በናይል ወንዝ አስቀመጠችው። ሳጥኑ እየተንሳፈፈ የፈርዖንን ልጅ ከምትታጠብበት ስፍራ ደረሰ። የፈርዖን ልጅም ሕፃኑን አይታ ስላዘነች ወሰደችው፣ ልጅም አደረገችው። ስሙንም ከውሃ የተገኘ ስትል ሙሴ አለችው። የምታጠበውን ሴት ስትፈልግ እህቱ ማርያም እኔ ላምጣልሽ በማለት በሚስጥር እናቱን ዮካብድን ወሰደቻት። በፈርዖንም ፊት አደገ። ከብዙ ጊዜ በኋላ አንድ እስራኤላዊ ሙሴን ለእስራኤል ወገን አግዘህ የግብፅ ወገን የሆነውን ገለሃል በማለት ለግብፅ ባለስልጣናት እንዲሰማ አደረገ። ሙሴም ወደ ምድያም አገር ተሰደደ። በዚያም በኢትዮጵያዊው በካህኑ ዮቶር ቤት ልጁን ሲፓራን አግብቶ ለአርባ ዓመት ኖረ ጌርሳምንና ኤሊያዘርን ወለደ። ሙሴም የአማቱን ዮቶርን በጎች ሲጠብቅ እያለ የእግዚአብሔር መልአክ በእሳት ነበልባል በቁጥቋጦ መካከል ታየው። እግዚአብሔር ሙሴን በምትቃጠለው ጸባጦስ ሆኖ በመከራ እሳት ውስጥ የሚሰቃዩትን እስራኤሎችን ነጻ ያወጣ ዘንድ ምልክትን ሰጠው። ሙሴም ከእግዚአብሔር በመገናኘት በብዙ ካናገረው በኋላ ወደ ግብጽ ሄደ። የላከኝ ያለና የሚኖር የአብርሃም አምላክ የኢሳቅ አምላክ የያዕቆብ አምላክ እርሱ ላከኝ በላቸው አለው። ምልክትም ይቺ በእጅ ያስካት በትር ትሁን ብሎ ወደ ግብጽ ምድር ላከው። ሙሴን ለሞት ያሳድደው የነበረው ፈርዖን ሞቶ ሌላ ፈርዖን ተተክቶ ነበርና ወደ ግብጽ ሄደ። በዚያም እስራኤሎችን ተገናኛቸው። ሙሴ አንደበቱ ትብ ነበርና ወንድሙ አሮን እየተናገረለት ህዝቡን እግዚአብሔር እንዳልተዋቸውና ጸሎታቸውን እንደሰማ ተናገረ። ህዝቡም አመኑት። ሙሴና ወንድሙ አሮንም ወደ ፈርዖን ቀረቡ። እግዚአብሔር ይላል ሕዝቤን ልቀቅ ብለዋል አሉት። ፈርዖን ግን ልቡ ደነደነ፣ እምቢ አለ። እግዚአብሔርም አስር መቅሰፍትን እስኪልክበት ድረስ ፈርዖን በአቋሙ ጸና። በአስረኛው መቅሰፍት በግብፅ ምድር ያሉት የግብፃውያን ሰዎችና የእንስሳትን የበኩር ልጆቻቸው ሁሉ ሞቱ። በዚህን ጊዜ ፈርዖን የእስራኤልን ህዝቦች ለቀቀ። እንደገናም ልቡ ጸና፣ ክፉም ሆነ። እስራኤሎችም በሌሊት ከግብፅ እንደወጡ በሰማ ጊዜ ስድስት መቶ የተመረጡ ሰረገላዎችን ፈረሶችን ሁሉ ወስዶ እነርሱን ለመያዝና ለማጥፋት ተከተላቸው። ህዝቡ በባህር ዳር በቤልሴፎን ፊት ለፊት ባለው ገላጣ ቦታ ሰፍሮ ነበርና፣ ፈርዖንና ወታደሮቹ ሲከተሏቸው ተመለከቱ። እጅግም ፈሩ፣ ወደ እግዚአብሔርም ጮሁ። ሙሴንም አሉት፣ በግብጽ መቃብር ስላልኖረ በምድረ በዳ እንሞት ዘንድ አወጣህን? ከግብጽ ታወጣን ዘንድ ይህ ያደረክብን ምንድነው? በምድረ በዳ ከምንሞት ብንገዛላቸው ይሻለናልና፣ ተወን ለግብጻውያን እንገዛሉት። ሙሴም ለህዝቡ አትፍሩ ዛሬ የምታያቸውን ግብጻውያንን ለዘላለም አታያቸውም። ቁሙ፣ ዛሬ ለእናንተ የሚያደርጋትን የእግዚአብሔር ማዳን እዩ አላቸው። በእስራኤል ፊት ይሄድ የነበረው የእግዚአብሔር መልአክ ፈቀቅ ብሎ በኋላቸው ሄደ። የደመናውም አምድ ከፊታቸው ፈቀቅ ብሎ በኋላቸው ቆመ። በግብጻውያንና በእስራኤል ሰፈር መካከልም ገባ። በዚያም ጭጋግና ጨለማ ነበረ። ሌሊትም ሆነ። ሌሊቱንም ሁሉ እርሰ በርሳቸው አልተቃረቡም። ሙሴም በትሩን አንስቶ ባህሩን መታ፣ የኤርትራ ወንዝ ተከፈለ፣ መሬቱም ደረቅ ሆነ፣ ውሃውም በቀኛቸውና በግራቸው እንደ ግርግዳ ሆነላቸው። የፈርዖን ወታደሮችም ያሳድዷቸው ዘንድ ወደ ተከፈለው በየብስ ገቡ። ሙሴም ባህሩን መታ፣ በባህሩ መካከል እንዳሉ ውሃው ከደናቸው ከመጡት ሁሉ አንድስ እንኳን የቀረ የለም። ህዝቡም እግዚአብሔርን አመሰገኑ። መሪያቸው ሙሴ ከእግዚአብሔር ጋር እየተነጋገረ ህዝቡን በመረበዳ ይመራቸው ነበር። ሩህሩህና ደግ የነበረው ሙሴ በሽምግልና ዘመኑ ባሕረ ኤርትራን በኃይል ከፍሎ በደረቅ ምድር ላይ አሳልፏቸው። በሲና በረሃ ብዙ ታምራትን እያደረገ ውሃ ከድንጋይ እያፈለቀ ከፀሐይ በደመና እየጋረደ በሌሊት ብርሃን እያደረገ መና ከሰማይ እያወረደ ሌላም ብዙ ታምራትን እየሰራ መርቷቸዋል። እነርሱና ከዚህ በኋላ ለሚመጣው ትውልድ ስርዓትና ትእዛዝ የሆናቸው ዘንድ አስርቱ ቃላትን ተቀብሎ እግዚአብሔር የሚገኝበትን ምኩራብ ሰርቶ ህዝቡን ከኃጢአታቸው ያስተሰሪ ዘንድ አሮን ካህን አድርጎ በመልካም መንገድ ይመራቸው ዘንድ ብዙ ጥሯል፣ ታግሏል። ይህን ታላቅ ህዝብ ለአስተዳደር የሚመች ዘንድ ኢትዮጵያዊው አማቱ ካህኑ ዮቶር በአስተማሪ የአስተዳደር ጥበብ ህዝቡን እንደ ገዢ ሳይሆን እንደ መሪ ሆኖ መራቸው። ሆኖም ይህን ላደረገ ለአምላካቸው ለእግዚአብሔርና ከባርነት ነጻ ሊያወጣቸው በተላከው በሙሴ አመፁ። ጣዖትን ቀርጸው አመለኩ፣ አመነዘሩ፣ ብዙም ኃጢአትንም ሰሩ። እግዚአብሔርም ሙሴን ህዝቤን አውጣልኝ ሲለው የነበረው አሁን ግን ህዝብህ በደለ ላጠፋው ነው አለው። ሙሴም ይሄንን ህዝብ ይቅርበላቸው፣ ያለዚያ ግን ከጻፍከው መጽሐፍ ደምስሰኝ አለ። ይህን በመሰለ መሪ እየተመሩ እስራኤሎች ግን ልባቸው ጠማማ ሆነ። በዚህን አይነት ሁኔታ ለ40 አመት በበረሃ ሲዋትቱ ኖረው ወደ ተስፋይቱ ምድር ወደ ከናን ሳይገቡ ይልቁንስ ከእነርሱ አብረው ከግብጽ ከወጡት ከኢያሱና ከካሌብ በስተቀር ባህር ዮርዳኖስን የተሻገረ የለም። እግዚአብሔርም ሙሴን ለዘርህ እሰጣታለሁ ብዬ ለአብርሃምና ለይስሐቅ ለያዕቆብም የማልሁላቸው ምድር ይችናት። እነሆም በዓይንህ እንድታያት አደረኩ፣ ነገር ግን ወደዚያች አትገባም አለው። የእግዚአብሔር አገልጋይ ሙሴም እንደ እግዚአብሔር ቃል በዚያ በሞዓብ ምድር ሞተ። በቤት ፌጎርም አቅራቢያ በናቦ ምድር ቀበሩት። እስከዛሬም ድረስ መቃብሩን ማንም የሚያውቅ የለም። ሙሴ በሞተ ጊዜ ህድሜው መቶ ሀያ ዓመት ነበረ። ዓይኖቹም አልፈዘዙም፣ ጉልበቱም አልደከሙም። የእስራኤል ልጆች በዮርዳኖስ በኢያሪኮ አቅራቢያ በሞአብ ሜዳ 30 ቀን ለሙሴ ያለቀሱለት ለሙሴም ያለቀሱለት የልቅሶ ወራት ተፈጸመ። ሙሴም እጆቹን ስለጫነበት የነዌ ልጅ እያሱ የጥበብን መንፈስ ተሞላ። የእስራኤልም ልጆች ታዘዙለት። እግዚአብሔር ፊትለፊት ለፊት እንደተናገረው እንደ ሙሴ ያለ ነቢይ ከዚያ ወዲህ በእስራኤል ዘንድ አልተነሳም። በግብጽ ምድር በፈርዖንና በሹሞቹ ላይ በምድሪቱም ሁሉ ላይ ምልክትንና ድንቅን ያደርግ ዘንድ እግዚአብሔር እንደላከው ያለ በእስራኤል ሁሉ ፊት በታላቅ ተአምር ሁሉና በጸናች እጅ በተዘረጋችም ክንድ ሁሉ እንዳደረገው እንደ ሙሴ ያለ ነቢይ አልተነሳም። ስብሐት ለእግዚአብሔር።